የሀገር ብሔራዊ ጥቅም ሲባል የሀገር ሉዓላዊነት ማስከበርና ማክበር፣ የግዛት አንድነትን ማስጠበቅ፣ ሀገራዊ ሚስጥሮችን መጠበቅ፣ የዲሞክራሲ ስርዓትና ተቋማትን መገንባት እንዲሁም ዜጎችን ከማንኛውም ጥቃት መከላከልንም ጭምር ያጠቃልላል። እንዲሁም ደግሞ ብሔራዊ ጥቅም የአንድ ሀገር መዳረሻን የሚወስኑ የጥቅም ፍላጎቶች እንደሆኑም ይገለጻል። እንደ ሀገር እንዴት ኤግዚስት እናደረጋለን? እንደ ሀገር ያለን ጥቅም ምንድን ነው መጨረሻ ላይ ወዴት መድረስ እንፈልጋለን? የሚሉትን ነገሮች ማሳለጥ የማሳለጥ ፍላጎት ነው ብሔራዊ ጥቅም ለኔ። ኢትዮጵያ ሀገራችንም በጽኑ መሰረት ላይ ለማቆም በዲፕሎማሲው ዓለም ተቀባይነትና የኢኮኖሚ አቅም ያለው ብሎም የሚከበርና የሚፈለግ በጎ ተጽዕኖም ያለው ሀገር ለማድረግ በብሔራዊ ጥቅም ላይ የማይደራድሩ ዜጎች መኖራቸው እጅጉን የተገባ ነው። ለዚህ የጋራ ግብም ሁሉም ዜጋ መረዳትና ጠንካራ ቋም መያዝ የፍላጎት ጉዳይ ሳይሆን ሀገራዊ ግዴታም ጭምር ነው። በህብረ ብሔራዊ በኢትዮጵያ ዜጎች በተለያየ ምክንያት የማይግባቡባቸው እልፍ ጉዳዮች ቢኖሩ እንኳን በብሔራዊ ጥቅም ላይ ግን መለያየት ሊኖር እንደማይገባ በተለያዩ ሁኔታዎችም ይነሳል። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለውን በደንብ ለይተን ማወቅ አለብን። ብዙ አገሮች ከኛ ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ኢትዮጵያ ከሌለች እኛ የለንም። የእኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን ነው። ሀገራት በብሔራዊ ጥቅሞቻቸው ላይ የሚያጋጥሟቸው ፈተናዎች ሊኖሩም ይችላሉ። በሀገራችን ኢትዮጵያ ነባራዊ ሁኔታ ደግሞ ብሔራዊ ጥቅም ላይ ጋሬጣና እንቅፋት ከሚሆኑት መካከል የታሪካዊ ጠላቶቻችን ፍላጎትና መሻት አንዱ ነው። ኢትዮጵያ የግዛት አንድነቷን ችግር ውስጥ በመክተት የተፈጥሮ ሀብቶቿን አልምታ ለዜጎች ጥቅም ላይ እንዳታውን ለማድረግ ሌት ተቀን ተንኮል የሚሸርቡ እልፎች ናቸው። ፈተናዎች ውስብስብ የሚሆኑት ደግሞ ለእነዚህ የታሪካዊ ጠላቶች የሚያገለግሉ ሀገር ሻጭና በአንዳ ወዳደሮች የባዕዳንን ሰሜን ተልእኮ ለመፈጸም ደፋ ቀና ሲሉ ማየት ሁኔታውን አስከፊም ያደርገዋል። ሀገሩን አሳልፎ የሚሸጥ የሚለውጥ ተላላኪ ሲኖር ብሔራዊ ጥቅምም ፈተና ላይ ይወድቃል። ነገር ግን ደግሞ የሀገርን ጥቅም የሚጠብቁ ከባንዳዎቹም የሚልቁ በመሆኑ ዛሬም ኢትዮጵያ ቀጥላ ትገኛለች። ብሔራዊ ጥቅምን ለማስጠበቅ ዘመኑን የዋጀና ሀገራዊ ፍላጎትን የሚጠብቅ የትውልድ ግንባታ ትኩረትን የሚፈልግ ትልቅ ተግባርም ነው። ይህ ሲሆን ደግሞ የብሔራዊ ጥቅም ግብ የሆኑት የሀገር ሕልውናና ደህንነት፣ ኢኮኖሚያዊ ብልጽግና፣ የዳበረ የፖለቲካ ስርዓትና አቅም በኢትዮጵያም ይረጋገጣል። የባህል ነጻነት እንዲሁም ደግሞ የሕዝቦች ማህበራዊ ልማት እንደ ሀገር ከፍ ብሎ እንዲበለጽግ ያስችላል። ለዚህም ትውልድን መገንባት ወሳኝም ግድም ነው። ብሔራዊ ጥቅምን በማይናወጥ በማይናጋ መንገድ ሊያስቀጥል የሚችል ትውልድና ማህበረሰብ መገንባት የሚገነባ ትውልድ ደግሞ የሚገነባ የሚገነባ የሚያሻግር ተሻጋሪና አሻጋሪ ትውልድና መሪዎች ይፈጥራል። ያ የብሔራዊ ጥቅም የማይነካና የማይደራደር ሆነ ይመጣል። በመደመር መንግስት ተሳቤ የህብረ ብሔራዊቷ ኢትዮጵያን ሀገረ መንግስት ግንባታ እውን ለማድረግ የተጀመሩ ጥኖችን ዳር እንዲደርሱ ሁሉም ዜጋ ሚናውን መወጣት ለነገ የማይባል የቤት ስራውም ነው። ምክንያቱም ባልተጠናቀቀ ሀገረ መንግስት ሁሌም ብሔራዊ ጥቅም ፈተና ላይ ስለሚወድቅ እንዲሁም ኋላ ቀርነትና የመልካም አስተዳደር ችግር ተዳምሮ ሀገራዊ ብልጽግናን ከዳር እንዳይደርስ መሰናክልም ይሆናል። ሀገራዊ የብሔራዊ ጥቅሞችን በዘላቂነት ለማስከበር ጠንካራ ሀገረ መንግሥት ግንባታ በፍጥነት ለማከናወንም ትውልዱ ከፍተኛ አስተዋጽኦም አለው። ይሁንና የዓለምን ነባራዊ ሁኔታ በመረዳት የሀገርን ብሔራዊ ጥቅም ለማስከበር መንግስትና ዜጋው የጋራ ጥረትን ማድረግ ፍላጎት ብቻ ሳይሆን ግዴታም እንደሆነም ይገለጻል።